ሁለት ከዋክብት አክሊል የሆነለት አንዲት ሴት ነበረች። እርሷም ፀንሳ ነበር። ምጥም ተይዛ ልትወልድ ተጨንቃ ጮኸች ይላል። ምንም ያንን የሚል ነገር የለም። ከዛ ሌላ ምልክት በሰማይ ታየ። እነውም ታላቅ ቀይ ዘንዶ ሰባት ራሶች፣ አስር ቀንዶችም የነበሩት በራሱም ላይ ሰባት ዘንዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበው ወደ ምድር ጣላቸው። ዘንዶም፣ ሴቱቱን በወለደች ጊዜ ህፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። እንግዲህ በምድር ላይ ባየነው ነገር ምንም ጨረቀ እንትን ከዋክብት እየመራቸው መላእክት በከዋክብት ተመስሎ እየመራቸው ቀጥታ ሄደ። እሷ ምን ምንም ነገር ሳትሆን እንደወለደች ነው መጽሐፍ ቅዱስ የሚናገር። ምንም መጽሐፍ ቅዱሱን ከሄድን ማለት ነው ኢቭን ተወልዶም ሲያድግ ማለት ነው እስከ 12 ዓመቱ በስነ ስርዓት እንደሆነ 12 ዓመቱ ላይ መጽሐፍ ቅዱስ ላይ ማቴዎስ ወንጌል ይናገራል አይደል እኔ እናንተ የምናነበው ቤተ ክርስቲያን ውስጥ ሆኖ ትምህርቱን ሲከታተል ኢየሱስ ክርስቶስ እሷ ለፋሲጋ አብረው ሄደው ከዛ በኋላ ጥለውት መጥተው ተጨንቀው ተመልሰው ሄደው ኢየሱስን ሲያገኙት የተናገራቸውን ታውቃለህ ስለዚህ ምን ይላል እዚጋ አንተ እዚጋ ከሚለው ጋር እንደሚቃረን ለማየት ነው ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው ዘንዶም ሴቲቱ በወለደችው ጊዜ ህፃኗ እንዲበላ ልትወልድ ባላት ጊዜ ፊት ቆመ። አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑ ተነጠቀ። ልጇም ወለደች ከዛ ተነጠቀ ነው የሚለው ወዲያ ከዛ ሄድ ሴቲቱ ሺ ከሁለት መቶ ሰላሳ ስድሳ ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውን ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወደ ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙን ሁሉ የሚያስተው ዲያብሎስ እና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርስ ጋር ተጣሉ። እንግዲህ ምንድን ነው? መላእክቱም ወደ ምድር ተጣለ፣ ምኑም ተጣለ፣ መላእክቱም ተጣሉ። እንግዲህ እሷ በተወለደችበት ጊዜ ቅድስት ድንግል ማርያም በወለደችበት ጊዜ ሴጣንም እዚህ ነበር፣ የሴጣን ጀለሶችም እዚህ ነበሩ፣ ሁለቱ ገብቷ እዚሁ ነበሩ። ሰማይ ላይ አልነበሩም፣ ምድር ላይ ነበር የነበሩት አይደለም እያነጻን እንትን እያደረግን እንዳ አሁን የኔ በሰው ሰውኛ ያየሁት ራእይ ወይ ደግሞ ህልም ዮሐንስ ካየሁ ጋር ለማነጻጸር አይደለምን እ ዮሐንስ ያየ ራእይ እቺ ሴት እቺ ሴት ዘንዶ ዮሐንስማ ዮሐንስ ራእይ ማናት ማናት? በደንብ እናነበዋለን። ይኸው ጥሩ እራሳችን እያነበብን መልስ እናገኛለን። ከዛ ምን አለ ታላቅ እንድን በሰማይ ሰማው ሲል አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ፣ ቀንና ለሌቱም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና እነርሱን ከበጉ ደም የተነሳ ከምክራቸውም ከምስክራቸውም ቃል የተነሳ ድል ነሱት። ነፍሳቸውንም እስከሞት ድረስ አልወደዱም። ስለዚህ በሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ። ለምድርና ለባህር ወዮላችሁ! ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ዘንዶውም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። እዚህ ጋ ይህ ዘንዶውም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከባቡን ፊት ርቃ አንድ ዘመን ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራ ወደ በረሃ እንድትበር ለሴቲቱ ሁለት የታላቁ ንስር ክንፎች ተሰጣት። እንግዲህ ዮሴፍ ቅድስ ድንግል ማርያምን በስነ ስርዓት ወደ ቤተልሔም ወስዷታል ወደ ሌላም ቦታ ወስዷታል። ሲወስዳ በስነ ስርዓት መጽሐፍ ቅዱስ የሚለውን ነው ምነግር ወይ አይደለም ው ዮኒ። አሁን እዚች ጋር ህፃኑ ተወልዶ ሁለት ዓመት በሞላ ጊዜ ጨካኝ ኢየሱስን ለመግደል ከህፃናቶች ውስጥ ሰብስቦ የነበረ ሄሮዶስ ነው። ማን ነው? ሄሮዶስ። ልክ ነህ። ሄሮዶስ ነበር። ሄሮዶስ ሽሽት ዮሴፍ ከነ ማርያም ጋር ወደ ግብፅ ነው የሸሹት። ይሄንን ታሪክ ከዛ ጋር ነው ያገናኘኸው፣ ዲኒት ይመስላል። ሁ እንደዛ ነው ይመስላል። ይመስላል ሳይሆን፣ አሁን እዚች ጋ ያ በራ የታየ ነው አንተ የምትለኝ? እኔ እንደዛ ነው የሰርኩት። ሆን እየቀርታሩሩ መብት ነው እንደ መብት ነው ሰው በሚያውቀው ደረጃ። ስለዚህ እስቲ እናንብበው እንቀጥል አይደል? ክንፎች ተሰጣት ይላል እባቡም ሴቲቱን በወንዝ እንድትወስድ ሊያደርግ ወንዝን የሚያል ውሃ ከአፉ በስተኋሏ አፈሰሰ ይላል። ምድሪቱም ሴቲቱን ረዳቻት፣ ምድሪቱም አፏን ከፍታ፣ ዘንዶውም ከአፉ ያፈሰሰውን ወንዝ ዋጠችው።